የኢራን መንፈሳዊ መሪው አያቶላህ ሃሚኒ በእስራኤልና ኢራን መካከል ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ ባስተላለፉት መልእክታቸው አሜሪካ የእስራኤልን ሙሉ በሙሉ መጥፋት ለመከላከል በቀጥታ በጦርነት ውስጥ እንደተሳተፈችና ነገር ግን ከዚህ ጦርነት ምንም አይነት ጥቅም እንዳላገኘች ገልጸዋል። ይልቁንም ኢራን በዚህ ጦርነት አሸናፊ እንደሆነችና አሜሪካንም ጠንካራ ምት እንደተመታች አስረድተዋል። የአሜሪካው ፕሬዝዳንት በጦርነቱ የተፈጠረውን ነገር ሲያብራሩ በተጋነነ መልኩ ነው የገለጹት። ለምን ማጋነን እንደተፈለገም ገብቶኛል። እነዚህን ቃላቶች እየሰማ ማንኛውም ሰው ትልቅ ውሸት በውስጣቸው መያዛቸውን ይረዳል። ለነገሩ ምንም ማድረግ አይችሉም። ምክንያቱም ያሰቡትን ግብ ማሳካት አልቻሉም። ኢራን አሸናፊ ሆናለች። ጠላቶቿን ቀጥታለች። ሲሊ ሰክቲ በኩነ አምሪካ ይህ መግለጫቸው የተሰጠው እሁድ እለት የአሜሪካ ኃይሎች በኢራን ሶስት የኒኩለር ማዕከላት ላይ ከፍተኛ የአየር ድብደባ ካደረሱ በኋላ ነው። በምላሹ ደግሞ ኢራን ሰኞ እለት በአቅራቢያ በምትገኘው ኳታር ውስጥ በሚገኝ የአሜሪካ ወታደራዊ ካምፕ ላይ ጥቃት ፈጽማ ምላሽ ሰጥታለች። ይሁን እንጂ በዚህ ጥቃት የደረሰ ጉዳት አለመኖሩ ተረጋግጧል። በሌላ ዜና ደግሞ የኢራን ፓርላማ ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር የነበራትን ትብብር ለማቋረጥ ያቀረበው ረቂቅ ሕግ በጠ ጠባቂዎች ምክር ቤት ጸድቋል። ይህ ምክር ቤት የሀገሪቱን ህጎች የሚገመግም ከፍተኛ የሃይማኖትና የህግ ባለሙያዎች ስብስብ ነው። የዚህ ህግ መጽደቅ ምክንያቱ በኢራን የኒኩሌር ማዕከላት ላይ በእስራኤልና በአሜሪካ የተፈጸመው ጥቃት እንደሆነ ተገልጿል። በተያያዘ ዜና ደግሞ ከአሜሪካ የወጡ መረጃዎች እንደሚያሳዩት የእስራኤልና የአሜሪካ ጥቃት በኢራን የኒኩሌር መርሃ ግብር ላይ ያደረሰው ጉዳት ከሚጠበቀው ያነሰ ሊሆን ይችላል የሚል ግምገማዎች እየተሰጡ ነው። ምንም እንኳን የአሜሪካው ፕሬዚደንት ትራምፕ ጥቃቱ የኢራንን የኒኩሌር ማዕከላት እንደደመሰሰ ቢናገሩምና የኒኩሌር መርሃ ግብሩን ለአስር ዓመታት ወደኋላ እንደገፋው ቢገልጹም አንዳንድ ባለሙያዎች ኢራን ጥቃቱ ከመድረሱ በፊት የተወሰነ መጠን ያለው የበለጸገ ዩራኒየም ወደ ሌላ ቦታ ሳታሸሽ እንዳልቀረ ይገመታል። የአሜሪካው የሲአይኤ ኃላፊ ጆን ራትክሊፍ በሰጡት መግለጫም በርካታ ቁልፍ የኢራን የኒኩሌር ማዕከላት ወድመዋል እናም እንደገና ለመገንባት ዓመታት ይወስድባቸዋል ብለዋል። የእስራኤል ወታደራዊ ኃይሎችም በኢራን የኒውክሌር ጣቢያዎች ላይ ጉልህ የሆነ ጉዳት ማድረሳቸውን አረጋግጠዋል። ነገር ግን ሙሉ በሙሉ ጉዳቱን ለመገምገም ጊዜው ገና እንደሆነ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒውክሌር ፕሮጀክትን አክሽፈናል ሲሉ አውጀዋል። ይህ ጦርነት በኢራንና በአሜሪካ መካከል እየተካሄዱ የነበሩ የኒውክሌር ንግግሮችን አቋርጧል። ሆኖም ፕሬዚደንት ትራምፕ ዋሽንግተን በሚቀጥለው ሳምንት ከቴራን ጋር ውይይት እንደምታደርግ ገልጸው ልዩ መልእክተኛቸው ስቲቭ ዊትኮፍ ሁለንተናዊ የሰላም ስምምነት ላይ ለመድረስ ያላቸውን ተስፋ ተናግረዋል። ትራምፕ እስራኤል እና ኢራን ሁለቱም ደክመዋል ተዳክመዋል ካሉ በኋላ ከኢራን ጋር በሚቀጥለው ሳምንት ንግግሮች እንደሚደረጉ አስታውቀዋል። በዚህ ጦርነት በኢራን በኩል ቢያንስ 627 ንጹሐን ዜጎች ሲሞቱ ኢራን በእስራኤል ላይ በፈጸመችው ጥቃት ደግሞ 28 እስራኤላውያን መሞታቸው በይፋ ተረጋግጧል። በአጠቃላይ ይህ ጦርነት በዓለም አቀፍ ደረጃ ከፍተኛ ስጋትን የፈጠረ ሲሆን በቀጣዮቹ ቀናትና ሳምንታት ምን አይነት ለውጦች ሊመጡ እንደሚችሉ በብዙዎች ዘንድ እየተጠበቀ ነው። በተለይም የተኩስ አቁም ስምምነቱ ዘላቂ ሆኖ ሰላማዊ መፍትሄ ለማምጣት የሚደረገው ጥረት ምን ያህል ውጤታማ ይሆናል የሚለው ትልቅ ጥያቄ ነው።